ኢየሱስን ሳም ነው ሳምን፣ እናንተ ሰባኪዎች በጠቅላላ ውሸታም ትሆናላችሁ። አይ እሱ ከ2000 ዓመት በፊት የኖረ ነው። ሰባኪዎቹ ይበልጣሉ ብዬ ስመጣ እሱ ደግሞ ውሸታም ይሆናል። ቆይ ሁለቱንም እናስቀምጣቸውና ጠርዝ ጠርዛቸውን ይዘው ኢየሱስም እዚህ ቀመጥ፣ ሰባኪዎቹም እዚህ ቀመጡ። ቃሉ እንደወረደ ብቀበል ይሻላል ብዬ መጽሐፉን ሳነብ ሁለታችሁም ውሸታም። ማንን ልመን ነው? አሳምኑኝ መጽሐፍ ቅዱስ የህይወት መሰረት ነው ተብሎ ሊሰበክ ነው አይደል? ሰው የህይወት መሰረት የሆነው መጽሐፍ ቅዱስ ላይ ኢየሱስ ምን ብሏል፣ እናንብብ። አንዲት ነገር ከራሴ አምጥቼ አውርቼ አላውቅም። ኢየሱስ ሁሉን ቻይ ነው አምላክ ነው ላላችሁኝ ሰዎች ራሱ ኢየሱስ ዮሐንስ ምዕራፍ አምስት ቁጥር ሰላሳ ላይ የዮሐንስ ወንጌል ላይ ማለት ምን አለ? እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው እፈርዳለሁ ፍርዴም ቅን ነው። የላከኝም ፍቃድ እንጂ ፍቃዴን አልሻምና። ቀጥላችሁ አንብቡ። ሌላ ምን አለ? እንግዲህ ዛሬ ወይ ኢየሱስ ውሸታም ይሆናል ወይ እናንተ ውሸታም ትሆናላችሁ። ሌላ ምን አለ? ማርቆስ 12 29 ላይ ራሱ ኢየሱስ ምን አለ? ኢየሱስ መልሶ እንዲህ አለ፣ ከትዕዛዛቱ ሁሉ ፊተኛይቱ ትዕዛዝ እስራኤል ወይ ስማ፣ ጌታ አምላካችን አንድ ጌታ ነው። እሺ። ሌላ ዮሐንስ 14 28 እኔ እሄዳለሁ፣ ወደ እናንተ እመጣለሁ እንዳልኳችሁ ሰማችሁ። የምትወዱኝስ ብትሆኑ ከእኔ አብ ይበልጣልና ወደ አብ በመሄድ ደስ ባላችሁ ነበር። እሺ። ሌላ ዮሐንስ 20 17 ኢየሱስም ኢየሱስም ገና ወደ አባቴ አላረኩም እና አትንኪኝ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አድርጋለሁ ብለሽ ንገሪያቸው አላት። ማን ነው የሚታመነው? ነው ጥያቄው። ማንን እንመን? መጽሐፉ የሚለው ሌላ ነው፣ ኢየሱስ የሚለው ሌላ ነው፣ ማይክ ይዛችሁ የምትሉት ሌላ ነው። የተለያየ ስቶሪ፣ የተለያየ ታሪክ፣ የተለያየ ሀሳብ። እኛ ኢየሱስ አምላክ ነው ስንል እሱ ይመጣና አብ ብቻ ነው አምላክ ይላል። እኛ ስላሴ እግዚአብሔር በአንድነት ወደ ሶስትነት ምናምን ስንል እሱ ይመጣና አብ ከኔ ይበልጣል ይላል ኖ ብለን ነቅሰን ኢየሱስን እናሳምነው። አንተ ያልገባህ ብዙ ነገር አለ እንበለው። እስራኤል ሆይ ስማ አምላካችን አንድ ነው፣ አንድ አንድ ነው በቃ። አሁን ገብቷችኋል ሀሳቤ። ማንን ልመን? ኢየሱስን ልመነው? ኢየሱስን ካመንኩ ሥላሴን መቀበል ይከብደኛል። እናንተን ካመንኩ ኢየሱስ ውሸታም ነው ግልጽና ግልጽ አማርኛ፣ ማንን ልመን? እናንተን ልመን ወይስ ኢየሱስን ልመን? ኢየሱስን ካመንኩ ብዙ ነገር መቀበል ይከብደኛል። እሱን ነገሮች ስቀበል ደግሞ ኢየሱስ ሸታ ሆኖብኛል። ይሄን ያለው ሀሳብ